ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10% ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በዘጠኝ ወር ውስጥ አስራ ሁለተኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ አንድ ሳይታችን ባለ አንድ መኝታ ሰባ አምስት ካሬ ባለ ሁለት መኝታ ዘጠና አራት ካሬ እንዲሁም ባለ ሶስት መኝታ አንድ መቶ አርባ አምስት ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሱማሌ ተራ፣ በጋርመንት፣ በፒያሳ በመረጡ ሳይቶቻችን ላይ ከአስር በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቲም ሪል ስቴትስ። ይህ አዋዜ ሰበር ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ሰላማዊ ሰዎችን ኢላማ በማድረጓ በጣም የከበደ ዋጋ ትከፍላለች ሲሉ ዛቱ። ጠቅላይ ሚኒስትሩ ይህን የተናገሩት በትናንቱ የሚሳኤል ድብደባ ስድስት እስራኤላውያን የተገደሉባትን የባቲያም ከተማ እንዳ አፓርትማ በጠዋት ከጎበኙ በኋላ ነበረ። ኢራን አሎ ኔታንያሁም ኢራን ሆን ብላ ሴቶችና ሕፃናትን ጨምሮ ሰላማዊ ሰዎችን ለገደለችበት በጣም ከባድ ዋጋ ትከፍላለች ዓላማችንን ከግብ እናደርሳለን፣ ጫንቃቸው በማይቋቋመው ኃይል እንመታቸዋለን ብለዋል። በትናንቱ ድብደባ በሰሜናዊቷ የእስራኤል አረብ ከተማ ታምራም አንዲት እናትና ሁለት ሴት ልጆቿ እንዲሁም ቤቷ ከነበረች ዘመዷ ጋር መገደላቸው አይዘነጋም። ይህም በትናንት ዕለት በኢራን ቦሊስቲክ ሚሳይል የተገደሉ እስራኤላውያንን ቁጥር አስር አድርሶታል። ባለፈው አርብ የሞቱት ሦስቱ ሲጨመሩበት ቁጥሩ ወደ 13 ታሻቅቧል። እዚህ ውስጥ ያለነው የህልውና ፍልሚያ ማድረግ ስላለብን ነው። ይሄ ለማንኛውም እስራኤላዊ ዜጋ ግልጽ ነው። ኢራን ኒውክሌር ቦምብ ቢኖራትና የእስራኤል ከተሞች ላይ ብትተኩሳቸው ብላችሁ አስቡ ብለዋል በንግግራቸው። አስቡት እስኪ ኢራን እንደነዚህ አይነት ሃያ ሺህ ሚሳኤሎች ሚሳይሎች ቢኖራት ኖሮ ያ የህልውናችን ፈተና በሆነ ነበር። ለዚህ ነው ራሳችንን የማዳን ጦርነት ውስጥ የገባ ነው። ውጊያችንም በጥንካሬ የተሞላ ነው። ወታደሮቻችን ፓይለቶቻችን በኢራን ሰማዮች ላይ ናቸው ብለዋል። ሲቀጥሉም ለደረሰው የሕይወት መጥፋት አደጋም በመላው የእስራኤል ሕዝብ ስም ሐዘኔን እገልጻለሁ ብለዋል። የደጀኑ ግንባር ለጥንቃቄ የሚያወጣቸውን መመሪያዎችና ትዕዛዞች ሕዝቡ በአጽንኦትና በንቃት እንዲከታተልና እንዲተገብር መክረዋል። ነፍሳችሁን ጠብቁ ገላችሁን ጠብቁ፣ ሕይወታችሁን ጠብቁ። በጋራና በእግዚአብሔር እርዳታ እናሸንፋለን። የድል መንገድ ላይ ነን ብለዋል ጠቅላይ ሚኒስትሩ። ይህ በእንዲህ እንዳለ የተስፋፋ የእስራኤል የአየር ላይ ድብደባዎች በመላ ቴህራን እየተካሄደ መሆኑ ተሰማ። የቴህራን ሰማዮችን ከተለያየ አቅጣጫ የሚትቦለበሉ ጥቁር ጭሶች ውጠውታል። እንደዚሁም ሺራክ በሚባለው የሀገሪቱ ክፍል የኢራን ወታደራዊ ስፍራዎች እየተደበደቡ ነው ይላሉ ዘገባዎች። አይዲኤፍ፣ የእስራኤል መከላከያ ኃይሎች በኢራን የኒውክሊየር ፕሮግራምና ወታደራዊ ኢንዱስትሪዎች ላይ ጥቃቱ ጋብ አላለም ተፋፍሞ ቀጥሏል ብለዋል። እስራኤል ከዚህ የከፋ የሰፋ ድብደባ በፊት የጦር መሳሪያ ማምረቻዎች አካባቢ የሚኖሩ ኢራናውያን በሙሉ ለደህንነታቸው ለሕይወታቸው ሲሉ ጣጥለው እንዲወጡ ማሳሰቢያ ሰጥታ ነበር። በሌላ ዜና ኢራን በጓሮ በር በኩል ለእስራኤል መልእክት ልካለች መባሉን አስተባበለች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋኤል ኢራን በሦስተኛ ወገን በኩል ለእስራኤል የሰደደችው መልእክት የለም ሲሉ አስተባብለዋል። ይሁን እንጂ ኢራን ለማስተባበል የተገደደችው የቆጵሮስ ፕሬዚደንት ኒቆስ ክሪስቶዶሊዶስ ቀደም ብሎ ኢራን የሆኑ መልእክቶች ለእስራኤል እንድናደርስላት አደራ ጠይቀናለች ብለው ከገለጹ በኋላ ነው። ክሪስቶዶሊዶስ በመግለጫቸው በዛሬው እለት ወደ እስራኤል ብቅ ጠቅላይ ሚኒስትር ቤንያሚን ኔታንያሁን በማግኘት ያደራ መልዕክቱን አደርሳለሁ ብለዋል። የኢራን መገናኛ ብዙሃንን የጠቀሰው አልጀዚራ እንደዘገበው ደግሞ ባለፉት ሁለት ቀናት ቢያንስ 80 ኢራናውያን ተገድለዋል፣ 800 ቆስለዋል። ይህ በእንዲህ እንዳለ የአሜሪካ ዘኒውዮርክ ታይምስ ሰፊ ዘገባ አስነብቧል። እስራኤል የመጀመሪያ ጥቃቷን እንዴት እንዳካሄደችና አስገራሚ ውጤት ማስመዝገብ እንደቻለች። በእርግጥ እስራኤል ጥቃት እንደምትሰነዝርባት ኢራን ታውቅ ነበር ይላል ጋዜጣው። የማታውቀው ግን እሁድ ዕለት ኦማን ውስጥ ከአሜሪካ ጋር ድርድር ልትቀመጥ እየተዘጋጀች እያለ እንደ ዓርብ በፍጹም ይደረጋል ብላ ግን አልገመተችም ነበረ። ተዘናጋች። ሐሙስ ለሊት ምሸት የኢራን ቁጥር አንድ ጄኔራል ሌተና ጄኔራል ሆሴይን ሳላሚ ከቶም ስጋት አልነበራቸውም። የጦር ኃይሉ ኤታማጆር ሹም መሐመድ ባጌሪም እንደዚሁ ሜጀር ጄኔራል ናቸው። ከቶም የተሰማቸው ምንም ስጋት ስላልነበረም ምሽቱን ሚስቶቻቸውና ልጆቻቸው መካከል ቤት በሰላም አደሩ። አርብ ዕለትን ግን አላዩም። የኢራን አብዮታዊ ዘቦች ኮር የኤሮስፔስ ኃይሎች አዛዥ ብርጋዲየር ጀኔራል አሚር አሊ ሐጂሳዴ በሕይወት ነበሩ። ግን ወዲያው ስተት ሠሩ። ከፍተኛ አባሎቻቸውን ሰበሰቡና አስቸኳይ የጦር ስብሰባ ተቀመጡ ከሰማይ ከጀት በተጣለ ቦምብ በአስቸኳይ ተገደሉ ይህንን ታሪክ ወደ ኋላ ሄዶ የሚተርክልን የአሜሪካው ዘ ኒውዮርክ ታይምስ ነው የኢራን ባለሥልጣኖችን አነጋግሮ ያጠናቀረው መሆኑን አስታውቋል በዚህ ክስተት ምክንያት ከፍተኛ የኢራን ባለሥልጣኖች የተለዋወጧቸውን የግል መልእክቶችም ይፋ አድርጓል የታለ የአየር መከላከያችን አለ አንድ ከፍተኛ ባለሥልጣን ለሌላው በሜሴጅ እንዴት ነው እስራኤል እዚህ መታ የፈለገችውን ነገር የእኛን አዛዦች ጭምር መግደልና እኛ ግን ልናቆማት የማንችለው ሲል ይጠይቃል በሆነው ቅጽበትና ቅስፈት ግራ በመጋባት የሀገሪቱን አየር መከላከያም ምን እንደነካውና የስለላ ድርጅቱም የእስራኤልን ጥቃት አለመገመቱ አስቆጥቷቸው መልእክት ተለዋውጠዋል። ከጋዜጣው ጋር በስልክ ቃለ ምልልስ ያደረጉት በኢራን የንግድ ምክር ቤት የኤነርጂ ኮሚቴ አባል ሆሚድ ሆሴኒ ሲናገሩ የእስራኤል ጥቃት አመራሩ ከቶም ይሆናል ብሎ ያልጠበቀው ነበረ በተለይም የከፍተኛ ጦር አዛዦችና የኒውክሌር ሳይንቲስቶች መገደል ብለዋል። ጥቃቱ ይላሉ ባለሥልጣኖስ፣ ሲቀጥሉም ጥቃቱ ያለብንን ተገቢ የሆነ የአየር መከላከያ እጦት እና እነሱ ደግሞ እስራኤሎቹ ቁልፍ የሆኑ ጣቢያዎችንና ወታደራዊ ጦር ሰፈሮቻችንን ያለምንም ችግር እንዲደበድቡ ያስቻለ መሆኑን ያጋለጠ ነው ይላሉ። ሆሴኒ ለጋዜጣው አክለው እንደነገሩት የሀገሪቱ ባለሥልጣናት እስራኤል ወታደራዊና የደህንነት መዋቅራችንን በዚህ መጠን ሰርጋ መግባት መቻሏ በድንጋጤ ውክክ ያደረጋቸው ነበር። ጋዜጣው እንደዘገበው ለእነዚህ የእስራኤል ጥቃቶች እንዴት ተገቢ ምላሽ እንስጥ በሚለውና ኢራን ከእስራኤል ጋር የተራዘመ ፍልሚያ ማድረግ ትችላለች ወይስ አትችልም በሚለው ላይ ስምምነት አልነበረም። በተለይም አሜሪካ ጣልቃ የመግባቱ አደጋና ኢየሩሳሌም ከወዲሁ የሀገሪቱን ሚሳኤልና የአየር መከላከያ ብቃት ላይ ካደረሰችው ጉዳት እየተነሳ ይላል። አንድ ባለሥልጣን በተለይ የኢራን ኤነርጂ ወይም የውሃ መሠረተ ልማት ላይ ልትወስድ የምትችለው ጥቃት በሀገሪቱ ሁከትና ረብሻ እንዲፈነዳ ሊያደርግ ይችላል ብለው ስጋታቸውን ገልጸውበታል። ስለ ስብሰባው ጭብጥ የተነገረው የእስላማዊ አብዮቱ ዘብ ኮር አባል መንፈሳዊ መሪ አያቶላ አሊ ኮሚኒ የገጠማቸው አጣብቅኝ በእስራኤል ላይ ይፋ ጦርነት ቢያወጁም አስርተ ዓመታት ያስቆጠረ አገዛዛቸው የመፍረስ አደጋ ውስጥ የመግባቱ ነው፣ ወይም ደግሞ ቢያፈገፍጉ በሀገር ውስጥም ሆነ በዓለም አቀፍ ደረጃ ሽንፈታቸው መታወጁ ነው። እነዚህ ነበሩ አጣብቂኝ ውስጥ ከትቷቸው። በኢንተርናሽናል ክራይሲስ ግሩፕ የኢራን ፕሮጀክት ዳይሬክተር አሊ ቫኢዝ ለጋዜጣው ሲነግሮት ካሚኒ ያበጠው ይፈንዳ ብለው እጅጌያቸውን ቢሰበስቡ ሀገራቸውን ለበለጠና ለከፋም የእስራኤል ቡጢ መዳረግና አሜሪካንም እንድትገባበት ለመጋበዝ ይዳርጋል። ይሄን ባያደርጉ ደግሞ አገዛዛቸው በቀፎው እንዲቀር ወይም ስልጣን እንዲያጡ ይጋብዛል ብለዋል ኢሳያስ። እነዚህ እንግዲህ አጠቃላይ ሁኔታዎች ናቸው የምንሰማቸው። በተቻለን መጠን ዜናዎቹን እንዳወጣጣቸው ለማቅረብ እንሞክራለን። እስካሁን ያለው እንግዲህ ዜና ይሄ ነው። አሁን ይህንን ስናወራ በአሁኑ ሰዓት ቴህራን ላይ እንዲሁም በሌሎች የኢራን ግዛቶች ላይ ያተኮረ ለትናንቹ የኢራን የሚሳኤል ጥቃት በቀል እና የአጠቃላይ የውጊያው አላማን የማስፈጸም የአየር ድብደባዎች እየተደረጉ ይገኛሉ። እንግዲህ ቀጥሎ የሚሆነውን እንሰማለን ዓለም በእስራኤል ውስጥ በተደረገ ጥቃት አሁን በዚህ ሰዓት በእስራኤል ውስጥ 13 ሰዎች እንደሞቱ ነው እየተዘገበ ያለው። እና የእስራኤል አይረንዶም የመከላከል አቅሙ ምን ያህል ነው? እንደው ምን ያህል እየተተኩሶበት ነው? ምን ያህል ውስጥ አልፎ ነው ይሄ ጥቃት ሊደርስ የቻለው? ዓለም ቤዚካሊ አይረንዶም የአጭር ርቀት ሚሳኤሎችን መምቻ ነው በዋነኛነት ከእስራኤል ድንበር አጠገብ የሚተኮሱ ነው እና በዚህ ይህንን ከኢራን የሚተኮሱት የመካከለኛ ርቀት ልትላቸው ትችላለ። እነዚህን በሶስት አይነት የሚሳይሎች ቅንብር ነው የምትከላከለው እስራኤል አዮንዶምን ጨምሮ አሮ የሚባል ዋነኛ አየር መከላከያ አላት። እንደዚሁም ደግሞ ታድ ተብሎ በምጻረ ቃል የሚታወቀው አሜሪካ ሰራሽ የቦሊስቲክ ሚሳይሎች መከላከያ አላት። እነዚህን ሶስቱን በማቀናበር ነው የምትከላከለው። ሁለተኛ ከጠላት የሚተኮሱ ሚሳይሎችን ሰባ አምስት በመቶ ከእነሱ ዘገባ እንደማለበው ነው መተ ለመጣል ነው የምታቀደው። ምክንያቱም እየተተኮሰ በሙሉ ለሰላማዊ ነዋሪ ወይም ደግሞ ለወታደራዊ ኢኮኖሚያዊ ለመሳሰለው ኢላማ ተስተካክሎ የሚመጣ አይደለም። እየለዩ ነው የሚመቱት። አደጋ ሊያመጣ በሰው ላይ በንብረት ላይ በተቋብ ላይ አደጋ ሊያመጣ በማይችልበት ሁኔታ አውላላ ሜዳ ላይ ሊወድቅ የሚችል ነው ብለው ሲያምኑ ይተዉታል። ስለዚህ በዚህ መንገድ ከሚተኮሱት ውስጥ 25 በመቶ ያክሉ እንደዚህ ወይ በራሳቸው ወደ ኢላማቸው ሳይደርሱ የሚቀሩ ለምሳሌ አንዳንድ ቦሊስቲክ ሚሳይሎች ኢቨን እስራኤል ግዛት ሳይገቡ ይወደቁ አሉ እና ይሄ ነው። በሌላ መልኩ ግን ምናልባት ግንዛቤ ለመውሰድ ቦሊስቲክ ሚሳይል ሲባል ዝም ብለህ ስልክ እንጨት አስብ ለምሳሌ በሀገራችን የምናውቀው የኤሌክትሪክ ማስተላለፊያ ስር ግንጨቶች አሉ። ውፍረታቸውን በአንድ የጠጅ መጥመቂያ በርሜል መጠን አስበው እና ይሄ አፍንጫው ላይ አስሮት የሚመጣው በመቶ ኪሎግራም በመቶዎች ኪሎግራሞች የሚከብድ ፈንጂ ብቻ ሳይሆን ፈንጁን ነው የምትመታ። ለምሳሌ በሚሳይል ፈንጁን ትመቷል። ፈንጁ አየር ላይ ይበራያል። ያ ስልክ በርሜል የሚያክል ውፍረት ያለው ስልክ እንጨት የሚያክል አንዳች ነገር ከሰማይ ይወርዳል። አፍንጫው ተሰብሮ ይወርዳል። ፈንጂ የለውም። ነገር ግን አንድ ሕንፃ ላይ ቢደርስ አንዳንድ ጊዜ ሕንፃውን ከወገቡ ሊገምሰው ይችላል ፍጥነትና ክብደት አንድ ላይ ሆነው ሲወርዱ አደገኛ ነው። በዚህ መንገድ ይፈጠራል አድርጋ አንዳንዴ ደግሞ መቶ በመቶ መቶ የሆነ መረብ አይደለም፣ የተወሰኑ ያልፋሉ። ለምሳሌ ኢራን የተኮሰቻቸው ዓርብ ዕለት ከሁለት መቶ ገደማ ናቸው ሚሳይል ከዚህ ውስጥ መቶ ሰማንያ ያክሉን ተከላክለ አድነ ተከላክለ አድነ መቶ ዘጠና ያህሉን አስሩ አለፉ ማለት ያውም ከነ ፈንጃቸው ግዴታ በንብረት ላይም ሆነ በሰው ላይ የህይወት አደጋ ትቀበላለህ ማለት ነው። ግን አዋዜ ታማኝነቱ ለወሬ ነው።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 የውስጥ ደዌ ህክምና ማዕከል ሆነናል። አድራሻችን ፒያሳ በአቡነ ጴጥሮስ አደባባይ በኩል ዮሐንስ ቤተ ክርስቲያን መዳረሻ ላይ እንገኛለን። ጽጌሬዳ አናንያ የእናቶች የህፃናት ያዋቂዎች የቀዶ ጥገናና የውስጥ ደዌ ህክምና ማዕከል ሱቅና ቤት በቀላል ዋጋ በመሃል ከተማ ለኢንቨስትመንትና ለኑሮ እንቅስቃሴ አመቺ ሆኖ ከቴምር ሪል ስቴት በልክ ቀርቧል። በመሃል ፒያሳ የነበሩንን ሁለት ግዙፍ የንግድ ሞሎች እያጨረሰን ሶስተኛውን እያገባደድን ነው። ከግራውንድ እስከ አምስተኛ በሆነው ግዙፍ ሞላችን ላይ ከ900 ሺ ብር ቅድመ ክፍያ ጠቅላላ ዋጋው ከ3.9 ሚሊዮን ብር ጀምሮ እስከ 10 ፐርሰንት ድረስ በሚደርስ ቅናሽ የሱቅ ባለቤት ይሁኑ። መኖሪያ ካሉ ደግሞ ከዚህ ቀደም በሳር ቤት ባወጣነው ሳይት ላይ ሽያጭ ጨርሰን በዘጠኝ ወር ውስጥ 12 ተኛ ወለል ላይ ደርሰናል። በዛው በሳር ቤት በሚገኘው ሳይታችን ከአፍሮ ሌጋሲ ሆቴል አጠገብ አፍሪካ ህብረትን አሻግሮ የሚያየው ሲጠበቅ የነበረው ኤዩ አንድ ሳይታችን ባለ አንድ መኝታ 75 ካሬ፣ ባለ ሁለት መኝታ 94 ካሬ እንዲሁም ባለ ሶስት መኝታ 145 ካሬዎችን ለሽያጭ አውጥተናል። ቢፈልጉ ባያት፣ በሱማሌ ተራ፣ በጋርመንት፣ በፒያሳ በመረጡት ሳይቶቻችን ላይ ከ10 በመቶ ቅድመ ክፍያ ጀምሮ ያለምንም ዋጋ ጭማሪ በኢትዮጵያ ብር ብቻ የቤት ባለቤት ይሆኑ። ለበለጠ መረጃ ከታች ባለው ስልክ ይጠቀሙ። ቴምር ሪል ስቴት